እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ልጅነቴ እንዲሁም እንደ ሚዲያ ሰው በዚህ ሰዓት ብዙ አይነት ለጆሮ የማይመቹ ስራዎችን ብዙ ጊዜ በሚዲያ እየተነገሩ ስለምንሰማና ስለምናይ አዲሱ የአዲስ አበባ ሀገረ ስብከት ሊቀጳጳስ አቡነ ህርያቆስ እንደዚህ ያሉ መጥፎ ስራዎችን አጥፍተው በሰላም በጤና እንድናያቸው እንድንሰማቸው እፈልጋለሁ። ነገር ግን ደግሞ ይሄን ሀሳቤን በስፋትና በጥልቀት አንድ እንደ ልቤ የሆኑ አባት ገልጸውልኛል። መቼ ነው የገለጹት? በባላገሩ ቴሌቪዥን እንደዚህ ብለው ገልጸዋቸዋል። እስከዛሬ ብዙ አይነት ብልሹ አሰራሮች ነበሩ። ከዚህ በኋላ ግን አቡነ ህርያቆስ ብዙ መልካምና ብዙ ልምድ ያላቸው ለከተማው አዲስ ስም ስላልሆኑ እንደዚህ ያሉ ነገሮች ይስተካከላሉ ብለን ስለምናምን ብለው ይህን ሀሳብ አስተላልፈዋል። ተረጋግታችሁ እስከ መጨረሻ ስሙት። ስሜ መላክ ብስራት መላክ አበባው እባላለሁ። የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ዋና አስተዳዳሪ ነኝ። የማስተላልፈው መልእክት ለብፁዕ አባታችን ለአቡነ ህርያቆስ ይሄ ዛሬ ከብፁዓን አባቶች ከግማሽ ሲኖዶስ በላይ አጅቧቸው የመጣውን አባት፣ የሆነ ችግር ቢኖር ማንም አይመጣም። የሆነ ነገር ቢኖር ቅሬታ ቢኖረው ቤቱ ነው ሁሉም የሚኖረው። አባቶችም ከአረጋዊ አባት ከአቡነ ኤልያስ ጀምሮ ሌሎች ብፁዓን አባቶች፣ በተለይ በሀገረ ስብከቱም የነበሩም አባቶች ጭምር አጅበው መጥተው፣ ታላቁ አባት ብፁዕ አቡነ መልከ ጼዴቅ የሚባሉ አባት ነበሩ። ቅን አባት፣ ደግ አባት፣ ይሄ የዘር መንፈስ ያልተጠናወታቸው አባት ነበሩ በሀገረ ስብከታችን ማለት ነው ስለዚህ እነዚህ ሁሉ ብፁዓን አባቶች የተገኙበት ምንድ ነው የብፁዕነታቸውን ይሰራሉ ብለው ቤተ ክርስቲያኗን ከፍ ያደርጓታል ብለው የሰነዱ ሰዎች ናቸው እኔ አባቶች የመጡት ስለዚህ ብፁዕነታቸው እንዳልኩ ለሀገረ ስብከቱ አዲስ አይደሉም ለስራውም አዲስ አይደሉም ቤተ ክርስቲያኗን ያውቋታል በቤተ ክርስቲያኑ የሚኖሩ አገልጋዮችም ያውቋቸዋል ስለዚህ እኔ ለብፁዕነታቸው ምለው እግዚአብሔር ማስተዋሉንና ጥበቡን ብሎም ደግሞ በዚህ በእርጋተወትና በትዕግስተወት ቤተ ክርስቲያን አምላክ ስራውን እንዲያቃናላቸውና ቤተ ክርስቲያንን በአግባቡና በስርአቱ ከሮሮ ነጻ ወጣ እንዲሰሩና መልካም የስራ ዘመን እንዲሆንላቸው እመኛለሁ። የዘንድሮ ምርጫ በእኔ በኩል በጣም የተሻለ ምርጫ ነው ብዬ አስባለሁ። በጣም ጥሩ ምርጫ ነው የምንፈልገውና የምናቅደውን ብሎም ደግሞ በውስጣችን የሚመላለስ የነበረው ምርጫ ነው የተመረጠልን። ይህንን ነው ምለው ምርጫውን በተመለከተ ማለት ነው። እታ የሀገረ ስብከቱን ሂደት ስራ እንግዲህ የተመረጡት አባት በተለይ ብፁዕ አቡነ ህርያቆስ በዚህ በከተማው ላይ ሁላችንም በምንኖርበት ከተማ በአዲስ አበባ ማለት ነው፣ ረጅሙን ዘመን በተለያዩ የስራ ኃላፊዎች ነው የኖሩት። ለከተማው አዲስ አይደሉም። ለስራውም አዲስ አይደሉም። ምክንያቱም ትልልቅ ካቴድራሎችን፣ ትልልቅ አጥቢያ ቤተ ክርስቲያኖችን በአስተዳዳሪነት ያገለገሉ የከተማውን ችግር፣ የከተማውን ፈተና፣ ቤተ ክርስቲያን እየታመሰችበት ያለችውን ፈተናዎችን የሚወጡ አባት ናቸው ብዬ ነው የማስበው። ምክንያቱም ምርጫው ቅድም እንዴት ነው ብለህ እንዳልከኝ ሁሉ ምርጫው የተሻለ ነው ብዬ የሰጠውበት መልስ እኒህ አባት በጣም ይህንን በሚዲያዎች በተለያዩ ነገሮች ስለ ቤተ ክርስቲያኑ መጥፎ ገጽታ ያለውን ሁሉ በብፁነታቸው በእርግጠኝነት ይስተካከል የሚላል እምነት ነው ያለኝና ስራው የመጀመሪያው የሁላችንም ነው። ሁላችንም ስንተባበር፣ ሁላችንም ስናግዛቸው እንደሆነ ውስጤ ያምናል። ነገር ግን ከዛ ባሻገር ግን ለከተማው አዲስ የሆኑ አባቶች ብዙ ጊዜ ሲመደቡ የሚመሯቸው ሳይሆን የሚመሩ ነው የሚሆኑት። ብፁዕነታቸው ግን የሚመሩ ናቸው። ምክንያቱም ከተማውን ያውቁታል፣ አድገውበታል፣ ኑረውበታል። ስለዚህ ለሳቸው በጣም ይሄ አሁን ሰዎች የሚሰጉበት የሚያስቡት የሚጨነቁት በተለይ ሊቃውንቱ፣ ቀሳውስቱ፣ የተማሩት ህብረተሰቦች፣ ተስፋ የቆረጡ ተስፋቸው የሚለመልምበት ዘመን ነው ብል እኔ ማጋነን አይሆንም። ምክንያቱም ብዙ የተጨነቁ ሰዎች አሉ፣ ብዙ ፍትህ ያጡ ሰዎች አሉ፣ ተምረው ወደ እድገት የማይመጡ ሰዎች አሉ። ትልቅ ደረጃ ሁለት ሰይፍ ሆኖ በዘመናዊም በዓለማዊም ትልቅ ደረጃ መድረስ የሚፈልጉ የሚያስተውልና አቅም ያለው ሰው ቦታ ላይ ስላልተቀመጠ ነው። እኒህ አባት ግን አንደኛ በጣም ዘመናዊ ናቸው፣ ሁለተኛ የቤተ ክርስቲያን ልጅ ናቸው። የቤተ ክርስቲያን ትምህርት የቀረሽ የሚባል ነገር የላቸውም። ከዚህ አንጻር ፍትህ ይገኛል የሚል እምነት አለኝ። እንደኔ እንደ አንድ አገልጋይ ፍትህ ይገኛል፣ አሁን በእርግጠኝም ፍትህ ይሰፍናል። ማንም ተስፋ አይቆርጥም። ብዙ ነገሮች ናቸው ያሳለፍናቸው፣ የመከራ ዘመን ብዙ እኔን ጨምሮ ብዙ ፈተና ያሳለፍን ሰዎች አለን በከተማው ላይ። ነገር ግን በኒህ አባት ደግሞ ይሄ ሁሉ ያለፈውን ታሪክ ታሪክ ነው ብለን ረስተን፣ መጥፎ ተባሳውን ረስተን፣ አዲስ ሀሳብ፣ አዲስ ቅኝት፣ አዲስ የስራ ግንኙነት ይኖረናል ብለን ተስፋ እናደርጋለን። ለዚህ ነው አዲስ አበባ ሀገረ ስብከት እንግዲህ የአፍሪካ መዲና ነች። ቱሪስቶች ሁሉ በኢትዮጵያ ላይ የመጡ የሚያዩዋት እጅግ ብርቅ የሆነች ከተማ ነች። እንደገና ደግሞ መንግስታት ያሉበት ብዙ ነገሮች፣ ደስታም ሀዘንም የሚፈራረቁባት ከተማ ነች። ያጣውም የነጣውም መጥቶ እንጀራ አገኛለሁ ብሎ ተስፋ ሰንቆባት የሚመጣ ከተማ ነች። ስለዚህ በዚች ከተማ ላይ እንደ አዲስ አበባ ሀገረ ስብከት ስንመጣ፣ እንዳልኩ ቅድም እንደተናገርኩት ዋናው መሪው ነው መሪው መልካም ከሆነ፣ መሪው ያልተዛባ ሀሳብ ካለው፣ መሪው ቀጥተኛ ከሆነ፣ ሌላው በዛ መሪው በሚመራው በኩል ነው የሚሄደው። እንዳልኩ ቅድም እንደተናገርኩት የሚመራው አካል ከተማውን አያውቁትም። እስካሁን ከአንድ አባት ብቻ ካልሆነ በስተቀር በዚህ በከተማው ላይ የተሻለ አሻራ ያስቀምጦ የሄደ አባት የለም። ብፁህነታቸው ግን ምንድነው ተስፋ የሰነቅ ነው። እኔም የሌላውንም ሀሳብ ስናገር ማለት ነው። ምንም ይሄ አሽሙር የሌለው ከንቱ ውዳሴ የሌለው እውነታውን ነው የምናገረው። ምክንያቱም ተስፋ ተደርጎባቸዋል። እኒህ አባት ቤተ ክርስቲያኗን ይለውጧታል ብለን ተስፋ ሰንቀናል። ብዙ የተጎዳችበት ነገር አላት። ቤተ ክርስቲያን ምእመናኖቿ በጎ ናቸው፣ አገልጋዮቿ በጎ ናቸው። ብዙ መልካም የሆኑ በእውቀት የትየለሌ የደረሱ ሰንበት ትምህርት ቤት ያላት ቤተ ክርስቲያን ናት። ወጣቱ የሚያዳምጠው ካለ መስማት የሚችል ወጣት ያለባት ቤተ ክርስቲያን ነች። ቤተ ክርስቲያኗ በሰው ዘንድ ምንም ያጣቸው ነገር የለም። ነገር ግን አንዳንድ ጊዜ የአመራር ሲስተም አቅም ያጡ ሰዎች ይቀመጡባትና ሰዎችን ግራ እያጋቡ አቅጣጫቸውን እየሳቱ የሚኖሩ ሰዎች አሉ። አሁን ግን ዘንድሮ ግን በተለይ የርክበ ካህናት ቅዱስ ሲኖዶስ ያደረገው በተለይ ይህንን የተመታውን ውርጭ የመታውን መከራ ያየውን ሀገረ ስብከት እየተገዳገደ እየተገ ወደ ታች ወደ ላይ እያዘመመ እንደ ሸንበቆ እንደነካው ነፋስ መከራውን እያየ የነበረውን ሀገረ ስብከት ሕክምና አግኝቷል። ሀገረ ስብከቱ በሱ ብቻ አይደለም፣ ፈውስም አግኝቷል። ምክንያቱም አሁን ተፈውሷል ሀገረ ስብከቱ። ስለዚህ የተሻሉ አባት ስለሆኑ መጀመሪያ ብፁዕነታቸው በመመደባቸው እኔ ብቻ ሳልሆን ከሰላሳ ሺህ በላይ አገልጋይ የሆነው በሙሉ በተስፋ የሚጠብቃቸው አባትን የተመደቡ ስለዚህ፣ በዚህ ሀገረ ስብከት የተለዩ እሮሮ ይሰማሉ የሚል እምነት የለኝም። የተሻለ ተስፋ የሚታይበት ነው ነው። ስለዚህ ሀገረ ስብከቱ እሱን ከመሰለ ሌላው ነገሮች ይስተካከላሉ ማለት ነው። ምን ይጠበቃል ለሚለው፣ አንደኛ ከእኛ ከደብር አስተዳዳሪዎች ጨምረን እንደተባለው ሁሉ ታዛዥነት ይጠይቃል። መመሪያን ማክበር፣ በስርዓት መኖር የአንዱ ከአስተዳዳሪዎች እስከ አጥቢያ እስከ ሰንበት ትምህርት እስከ ወጣት ጀምሮ የአባትን ድምፅ መስማት ነው። ዘላቂ መፍትሄ የሚኖረው እሱ ነው። አባትን ማክበር ነው። አባትን ማክበር ከቻልን የአባቶቻችን ድምፅ ከሰማን ሌሎች ነገሮች የሉ ችግሩ ምንድነው? አንዳንድ ጊዜ የእኔ ይደመጥ የኔ ይሰማ ካልን አባቶችን መስማት እናቆማለን። ስለዚህ አባቶችን ስራቸው የተቃና የሚሆነው ቤተ ክርስቲያንን የሚያገለግሉት በልጆቻ የሚደሰቱ ከሆኑ ነው። ስለዚህ ቤተ ክርስቲያንን መተዳደሪያ ሕግ አላት። ቃለ ዓዋዲ የሚባል ሕግ አላት። መተዳደሪያ ራሱን የቻለ መተዳደሪያ ሕግ አላት። የምትመራው በቃል አዋዲ ነው ቤተ ክርስቲያን ነው። ስለዚህ ቃል አዋዲን አክብረን ሁሉም በየድርሻው ከተወጣ ሌላ ችግር የለውም። አንዳንድ ጊዜ ግን የእኔ ያልሆነውን ሌላ ነገርን አፍቃለሁ እኔ፣ ሌሎች ሰዎች ደግሞ የራሳቸው ድርሻ ያልሆነውን ደግሞ እንደ ድርሻ አካላት እኔ ነኝ ይህንን የሚመለከተኝ ብለው ሲገቡ ስራ ይበላሻል። ስለዚህ ብፁዕነታቸው ራሱን የቻለ ተሰፍሮ ተቆጥሮ የተሰጣቸው ስልጣን አላቸው። በሀገረ ስብከታቸው የራሳቸው ካቢኔ አላቸው። እነሱ እነሱ የሚሰሩትን የሚያስተላልፉትን መልእክት በታች በአጥቢያ ውስጥ የምንኖር የቤተ ክርስቲያን አስተዳዳሪ፣ የቤተ ክርስቲያን ሰበካ ጉባኤ፣ የቤተ ክርስቲያን ሊቃውንት ካህናት፣ የቤተ ክርስቲያን ዲያቆናት፣ የቤተ ክርስቲያን ሰንበት ትምህርት ቤት ወጣቶችም ጭምር የአባቶችን ድምፅ መስማት መቻል አለባቸው። ያንን ከሰሙ መመካከር ከተቻለ፣ መነጋገር ከተቻለ ሀገረ ስብከቱም እንዳልኩ እስካሁን እንደነበረው አይነት ሂደት ሳይሆን በሩን ክፍት ካደረገ መፍትሄ አይኖረውም፣ የሚል እምነት የለኝም። መፍትሄ አለው። እንዳንድ ጊዜ ግን በሮቹ ክፍት ዝግ ከሆኑ ጥያቄ የሚያቀርቡ ሰዎች እንደልባቸው መናገር ካልቻሉ ነገሮቹ አላስፈላጊ ነገሮች መልሰው ይሆናሉ። ነገር ግን አሁን የተመደቡት አባት ግን በጣም የማስተዋል አቅም አላቸው። በጣም ትዕግስተኛ ናቸው። በጣም መስማትን እንጂ መናገር የማይፈልገው አባት ናቸው። ስለዚህም በዚህ የተነሳ እንዳልኩ ወጣቱም የሚፈልገውን ጥያቄ ማግኘት አቅም አለው። ሊቃውንቱም የተቸገረበትን ያጣውን፣ የነጣውን የሚፈልገውን። በሌላ በኩል ደግሞ እድገት የሚፈልጉ ሰዎች አሉ። ቅድም ብያለሁ። ምክንያቱም እውቀት ያላቸው ዘመናዊ ትምህርት ያላቸው ከዲግሪ በላይ ያላቸው እንደገና በተጓዳኝ ደግሞ ቤተ ክርስቲያኗ ደግሞ አስር ዓመት አስራ አምስት ሀያ ዓመት ሀያ አምስት ዓመት ደክመው የተማሩ ሁለት ሰይፍ የሆኑ ሰዎች አሉ። እነዚህ ሁሉ የሆነ ነገር መፍትሄ አሰራሯን ቤተ ክርስቲያኗ ካዘመነች፣ ሰዎች የሚፈልጉት ጥያቄ ከተሟላቸው፣ ምንም አይነት ነገር ትርምስ የለውም። ስለዚህ አባታችን ድምጽ ከሰሙ አባታቸውን የሚያስተላልፉ አባታችን የሚያስተላልፉትን መልእክት የአባትን መመሪያ ተግባራዊ ካደረግን ጥያቄ የለውም። ሌላ ይኸው ነው።